ናይ ማለት ነው ናይ እንደ እግዚአብሔርን ሃይሚና ብሩኬ አንድ ላይ ይመጣሉ ይመጣሉ ጣይመጣሉ። ግን ኮሜንት ላይ የጻፋችሁ ሰዎች ግን ማለት ነው እጃችሁ ለሁለተኛ ጊዜ አይጻፍላችሁ፣ ገደል ግቡን

ነው። ነው። ማለት ፕሮፋይሉን ጫን በል። ያንቺ ስጋ ካፋ ያንቺ ወላሂ የት ነው ስልኬ እንዴ?

እቺ እናቴ አስቸገረች። እናንተ እስኩት ትላለች። ዝም ብለህ ትለኛለች። አንዴ አማርኛ አንዴ አረብኛ ተብረኛ ማይቃድ አስቸገረች። አይ ጉድ እንዲበቷ ማሴሬ ነው ደግሞ

አሁን በዚህ ሰዓት ስልክ ይዤ ብታይኝ ማለት ነው። ዛሬ ሁሉም ነበር ወደ ሀገር የሚሸኘው አንቺ፣ ባለ ፎቶ እንዴት አባቷ ታመጣለች? ወይ አቀናብረውት ነው። ቅድሙም ቅንብር ነው። አደነገጥሽኝ አንቺ። እኔ ደግሞ ከጣልልልልል የሚለውን ነው። አይሻ ሰራሽል ሰራችልሽ የሷን እልል የሚለው አይቺ ነው በቃ። ተኝተን አልመቸም። ያው አሁን ደግሞ ስራ እያጣለሁ ነው እኔ እኮ ይመስለኛል። እንዲሁ ነው ያደራችሁት ምንድነው እናንቺ? እኔ ጥዋት ሲገባ ማለት ነው ጥዋት ሲገባ አንዳንድ ልጆች ላይፍ ላይ ናቸው እናንተ። ወይኔ ስራ ይላቸው እኳን ዳለላ ይቀመጣሉ።

እኔ ወላህ የቆምኩት ማለት ነው፣ ከታች ልልል የሚለው ከዛ ፎቶ እንዳፈጠጥኩኝ እንትን ላኩልኝ። አይ ጨረቃ፣ ቆይ ይሄ ነው ቆይ ጨረቃ፣ ጥሩ ስራ አልሰራሽም። የምር ጥሩ ስራ አልሰራሽም ጨረቃ

አዎ አንቺ ለምን መቶ ጭናቸው ስር ገብቶ ቁንጥጥ አያደርግልንም? አያደግልንም። ኧረ ይመጣሉ፣ መምጣት እኮ ይመጣሉ። ምክንያቱም ሁሉም ነገር ይስተካከላል በቦታው በቦታው ሁለቱን መቶ ጭናቸው ስር ገብቶ ቁንጥጥ አድርገዋቸው የሚያስታውሱት ቁንጥጫ ከዛ በቀ ልክ ይገባሉ። እሱ ቡታጅራ ሲሄዱ፣ ኧረ አመለኛው መስኮት ምንም አይሉም። እዛማ ምንም ቆሽታ የለም። ቡታጅራ ሰላም ሰላም። አይ ሳይሆን በቃ የሚፈሩት ሰው አለ። በጠበባ ነው የሚነሱት።

አትሳሳቱ፣ አትሳሳት አሁን ማለት ነው። ልጆቹን ፍቱ ፍቱ፣ በቃ አውሩ ስለ ራሳቸው። ልጆቹ ስቅ ይላቸዋል። ቆይ ጨረቃ ያልሆነ ፍቱ አስቀምጠሽ ከታች እልልልል ብለሽ፣ አሁን ይሄ ፍቱ ማለት ነው። ቆስቋሽ አንቺ አውጥተሽ ያመጣሽን አንቺ